ሰላምዬ ሁሉንም ነገር አወቀች። ሰላምዬ ዳጣ የገዛ ልጇ መሆኗን ስታውቅ እራሷን ስታወደቀች፣ ዳጣ ደነገጠች። ምንድን ነው ምንድን ነው ሰላምዬ እያለች ብትላትም እንኳ ሁሉም መጥተው ተረባርበው ሰላምዬን ወደ ክፍሏ ወሰዷት። ሰላምዬ እጅጉን ግራ ተጋባች እና ታዲያ የገዛ ልጄን በቅፌ ውስጥ አስቀምጭ ነው ማለት ነው? በህልም አለም ውስጥ ልጄን የምፈልገው ብላ ጥያቄ ሆነባት። አቶ ደረጀ አቶ ደረጀ ሰላምዬ ይ ከዚህ ቤት ትውጣና የራሷን ህይወት ትመስረት ብላ ወይዘሮ ማርታ ስትል፣ ፍጹም ፊቱ ተቀየረ። ምን ነው ደሬ፣ ከእሷ ጋር ያለህ ግንኙነት አልገባኝም። ፊትህ እኮ ተቀያየረ ብላ ስትለው፣ ምን አስበሽ ነው ማርቲን? ታዲያ ቢሆንም እኮ ይች ልጅ ለብዙ አመታት ልጆቻችንን እንደ ሁለተኛና ስትንከባከብ ነበር። እንደሱ አይነት ሰራተኛ አናገኝም። እና ደግሞ ራሷ ፈቅዳና አምናበት ልህ ስትለን እሺ፣ እኛም ደግሞ ልንሸኛት አለን። አሁን አንቺ ከመሬት ተነስቶ ሂጅ፣ የራስሽን ህይወት መስርች ማለት አይከብድም እንዴ ማርትዬ? ብሎ ሲላት አይ አይከብድም። እኔም እኮ የሴት ልጆች እናት ነኝ። ስለዚህ ነገር ልጆቼ ምን እንደሚያጋጥማቸው ስለማላቅና እኔም ሴት ነኝ። ሴት ልጅ ደግሞ በጊዜ አግብታ የራሷን ህይወት ስትመሰርት እጅጉን ደስ ይላል። ለዛ ነው ደሬ ብላ አለችው። እሺ አንቺ ካልሽ የፈለግሽው ነገር ይሁን ብሎ ዝም አላት። ዳጣ ምን ገጠማት? ዳጣ የኤቢን ድብቁን ጸባይዋንና አረመኔነቷንና ጨካኝነቷን አወቀች። እሱም ደግሞ የዲኤንኤውን ውጤት ይዛ ሂዳ ወደ ሞገስ ጋር ስታስነብበው የአባቷ የዲኤንኤ ውጤት ከእሷ ጋር እንደማይገናኝ አወቀች። በጣም ደነገጠች። እጅጉን እጅጉን አበደች። ይች ልጅማ ሂጄ እገላታለሁ እደፋት አለሁ ነው የምለው። ሞገስ በፍጹም አለቃትም፣ እያለች ዛተች። ሞገስ ተረጋጊ፣ ቆይ አንቺ ኤቢ ቀስ ብላ እያጠመደችሽ እና ወደ መስመሯ እያስገባችሽ እኮ ነው። አይ ሞገስ፣ በፍጹም እኔ በሷማ አልታለልም። ታውቃለህ፣ እሷ እኮ ዓይኔ ስር ሆና ነበር እየሸወደችኝ ያለችው። በባለፈው ምኝታ ክፍሌ የምታ ጸጉሬን ልትቆርጠው ነበር። ከዛ ግን ሰላምዬ አናጠበቻት። ከዛም አልፎ ደግሞ ጸጉሪ ለማበጠር ስመጣ ማበጠሪያ ስጭኝ ብላ ግግም አለች። አየህ አለመማሬ ዛሬ ነው የቆጨኝ። ተወኝማ ብላ እምባ ደም አለቀሰች። እባክሽ ተይ ዳጣ፣ አሁን ዋናውና ዋናው እኮ አባትሽን መፈለግ ላይ ነው ብሎ ሲላት፣ በፍጹም አባቴንም አልፈልግም። ምን ማለት ነው? አባቴ ደረጃ እንጂ ሌላ ሰው አይደለም ነው የምልህ። አታላኛለች ያኔ የወሰደችው የሰላምዬን ማበጠሪያ እንጂ የኔን ማበጠሪያ አይደለም ብላ ስትለው ሞገስ እጅጉን ደስ አለው። በጣም ደስ ይለኛል እኔ ላንቺ የእውነቴን ነው የምልሽ፣ ወረቀቱን ሳነበው በጣም ደንግጬ ነበር ብሎ ሲላት ምንም ችግር የለውም እረዳሃለሁኝ አለችው። ሰላም ሰላም፣ ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ደህና ነኝ። ለዚ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ ያመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደ ቀጠለ ይገኛል። አቶ ደረጀ እንዲሁም ዳጣ፣ ወይዘሮ ማርታ ውሃ እየተቀምጠው ባሉበት ሰዓት እስኪ የወረቀት ምንድን ነው ብሎ ግልጥ ሲያደርግ ወይዘሮ ማርታ ለዳጣ ጠቀሰቻት። ከዛን አሞኛል ራሴን ብላ እንደ መወነጋገር እንደ መወነጋገር ስትል ምን ነው ዳጣ ይዠሽ ልሄድ እንደ ይዠሽ ልሄድ እንደ ሆስፒታል ብሎ ሲላት አረ እንደዛ አይደለም ይልቅንስ መድኃኒት አምጣላ ደሬ ብላ ስትለው ከዛ አንቺ ዲሽ አታመጭለትም አረ አንተ ትሻላለህ እስቲ ቀልጠፍ በል አለችው ከዛ ውሃ ውሃ እኔ ሂጄ አመጣዋለሁኝ እኔ ሂጄ አመጣዋለሁ ስትል እስኪ አርፈሽ ተቀመጭ እንዴ አባትሽ አለ አይደል፣ እንዴ አባትሽ ሂዶ ያመጣዋል፣ ብላ ሂዶ ሲያመጣላት በቃ ደንኩኝ አሁን ምንም ነገር አልፈልግም ብላ ስትል እንዴ ምን ሆነሽ ነው ዳጣ? መድኃኒት እኮ ነው ይሄንን ዋጩ፣ ምንም አያደርግልሽም። ደነገጠች፣ ወደ ወይዘሮ ማርታ ዞረች፣ ልዋጣም ስትላት ዋጩ፣ ዋጩ፣ ምንም ችግር የለውም ይሄ እኮ ምንም አይነት ሳይድ ኢፌክት ስለሌለው መዋትች ያለሽ ከዛም ዳጣ በድንጋጤ ከኔናውን የዋጠች አስመስላ ለማንኛውም ሂጀ ልረፍበት አለችና እውጭ አለ እጅ መታጠቢያ ደፋችሁና መድኃኒቱን አወጣችሁ ከዛ ቀስም ስትል ወረቀቱን አገኘችው። ሰላምዬ ሰላምዬ ወደ ላይ የተቃናች ባለበት ሰዓት ኤቢ ደግሞ ወደ ታች እየወረደች ነበረ። እኔም ልጅ ሰላም አለቻት ወይ ቆያንቺ ግን ከዚህ ቤት የማትወጩ? የእውነትም ለዳጣ ብለሽ ነው እንዴ? አልገባኝም። ቅድም ከናታን ጋር ስታወሪ እያንዳንዱ ነገር ሰምቼሻለሁ። ኦ ይህማ ጆ ወሬ ትጠቢያለሽ ማለት ነው፣ እየተደበቅሽ ትሰምኛለሽ። ሰላም፣ አሁን ለወሬሽ ለከት ብታበጅለት ይሻላል። የምታወሪው እኮ የቤት ባለቤት ነው፣ አሰሪ እንጂ ሰራተኛ አይደለሽም። አይደለሁም ብላለቻት። እንዴ፣ ምን ሆነሽ ነው ኤቢ። ቆይ ለምንድን ነው እንደዚህ የምትወኘው እኔ አላቅም ቆይ እናንተ ግን ለምንድን ነው ይሄን ያህል ዳጣን የምትወዷት እንዴ ዳጣን የሚጠላ እኮ ሰይጣን ብቻ ነው እናንቸው ሰይጣን ነሽ እያልሺ ነው እንደዛ ማለት አይደለም እናስ እናማ እኔ ሳስበው ያኒ ዳጣ በጣም መልካም እንዲሁም የዋህ ሰላም ሰው ስለሆነች ነው አንቺ ደግሞ እንግዲህ በዳጣ ትቀኛለች ምን እኔ በዳጣ ያው አው እውነት ለመናገር ኤቢ ላንቺ በጣም አዝናልሁኝ ብላ አለቻት ታዩ ለነገሩ እኔም አውቃለሁ ሰላምዬ ሁሉም ሰው እንደማይወደኝ። አይ ተሳስተሻል። ታውቂያለሽ እኔንን ተይኝ ውሃንም ተያተጻለጅ ናት። ግን አባዬና ጋሼ እንዴትን ጋሼና ማርታ እንዴት እንደሚወዱሽና እንዴት ላንቺ ክብር እንዳላቸው ብታቂ ኑሮ እንደዚህ አትይም ነበር። በጣም ትገርሚያለሽ አለቻት። አይ እንግዲህ ሰላም ስነ ስርዓት ያዥ፣ መስመር መስመርም አትለፊ። እ እኔ መች መች መስመሬን አለፍኩ ብለሽ ነው እኔ እኮ የተናገርኩት ትክክለኛውን ነገር ነው። ነገር ግን አንዳንድ ሰው ማዳመጥ ስለማይፈልጉ ነው እንጂ ለማንኛውም እኔ አርፌ ተቀምጫለሁኝ ብላለቻት። ትሰምኛለሽ፣ አርፈሽ ተቀምጠሽ ስራሽን ትሰሪ እንደው ስሪ። ድጋሜ ደግሞ ዳጣን እንድትቀርቢያትም አልፈልግ አለቻት። ለምን አላውቅም፣ ብቻ ግን እንደውም ከቻልሽ ከዚህ ቤት እስከምትወጣ ድረስ እንዳትገናኝ፣ ካልሆነ ግን አንቺም ከዳጣ ጋር ትባረር። ያለሽ አለቻት። ወይ ጉድ! ይቺ ሴትዮማ እያደር ሰይጣን ሆነች ማለት ነው። አበቃላት፣ ለየላት። እያለች ሰላምዬ ወደክችን ወደ ክችን ገባች። ናቱ ናቱዬ መጽሐፉን እያነበበ ባለበት ሰዓት መጣች። ኤቢ፣ ከዛ እኔ ምለህ ናታ ስትለው፣ ወይ ኤቢ፣ እንዴት ዋልሽ? ደናነሽ ያው ደና ነኝ። ቆይ ግን ያቺ ዳጣ የት ሄዳ ነው? ኦ፣ እኔ ምን አውቃለሁ? ስለ ዳጣ ደግሞ ስለ ዳጣ አንቺ ምን አጨናነቀሽ? ማለት ያው ለአንተ ሁሉንም ነገር ስለምታወራህ ነግራህ እንደሆነ ብዬ ነዋ። ትሰሚኛለሽ፣ እኔ እኮ ምኗም አይደለሁ ወንድሟ እንጂ። ታዲያ የምትወጣበትንና ሁሌ የምትሄድበትን ለእኔ ትነግረኛለች እንዴ? እንደዛ ከሆነ ጥሩ። ክፍሌ እንዳትገቢ ብዬሻል ነበር እንዴ ለምን መጣሽ ብሎ ሲላት ዳጣማ ብትሆን ትገባ ነበር አይደል? ምን ማለት ነው አልገባኝም። ማለቴ ሁሌ ለዳጣ ያለህ አመለካከት በጣም ደስ ይላል። ስለዚህ ዳጣን ግቢ እንድህ አድርጌ አብረሃት ትጫወታለህ። ኤቢ ተሳስተሻል። በፍጹም እኔ ዳጣ ጋር እንዲሁኝ እንዲሁኝ ብያትም አላውቅምቅም። እዚህ እኔ ላንቺም ሆንሽ ለዳጣ በፍጹም ፈቅጄ አላውቅም። አንቺ ግን ዝም ብለሽ ስርአትሽናተሽ ዝም ብለሽ ትገቢያለሽ። እኔ ምልክ ቆይናታን እንደዚህ የምትሆነው የእውነት እኔ እወደሃለሁ ስላልኩ ነው እንዴ? እንደዚህ አይደለም ኤቢ በቃ ተይኝ። እኔ እንደዚህ አይነት ነገር እንደማልፈልግና አንቺን ደግሞ እንደ እህት እንደሚያይሽ አልነገርኩሽም እንዴ? እኔ ያልገባኝ ነገር እንዴ። ቆይ አንተ ግን መጽሐፍ ታነብ የለ እናስ? ታዲያ መጽሐፍ የምታነብ ከሆነ ፍቅር የያዛትን ልጅ እንኳ እንዴት ትሪት ማድረግ እንዳለብህ በፍጹም አታውቅም ማለት ነው። እባክሽ ኤቢ፣ እንደው ተይኝ። አሁንስ በጣም አበዛሹ። በቃ ተይኝ። ጭራሽ ስለ መጽሐፍም እያነሳሽ እኔን ቅጣት መሆኑ ነው እንዴ? እኔ አልፈልግሽም እባክሽን ተይኝ ብሎ ሲላትም በጣም ይገርማል። ለማንኛውም ግን እንደዚህ ከሆነ በጣም ጥሩ ነው ብታስብበት ይሻልሃል። ቢያንስ ትሪት አድርገኝ ስትለው በቃ ኤቢ ይቅርታ፣ በባለፈው እኮ ዳጣ ስለጠፋች ያልሆነ ነገር ምናልባት ተናግሬሽ ከሆነ ይቅርታ። ግን ለአንቺ ያለ ስሜት ሁሌም እየተቀየረ አይደለም። አንድና አንድ እንደ ወንድም ብቻ ነው የምወድሽ ብሎ ሲላትም ኤቢ ታናዳ ወጣችው። ማርታ ማርታ ዳጣን እጇን ብዙ ጊዜ ሳመቻት። አመሰግናለሁ ዛሬ ከጉርና ያወጣሽ እንዳጣዬ እያለች ስትላት፣ አረ ችግር የለውም ምትዬ፣ አትጨናነቂ ምናምን ብላት፣ ለማንኛውም እኔ ወደ ሞገሴ ጋር መሄድ አለብኝ ብላ ወጣች። ውሃና ምጥንዬ እየተጫወቱ ባሉበት ሰዓት፣ እኔ የምላችሁ ቆይ ግን ምጥን ጨጓራሽ ይፈጫል እንዴ? አዎ ይፈጫል። ቆይ ምን ማለት ነው ጨጓራሽ ይፈጫል ማለት አልገባኝም የሚፈጨው የሆነ ገብስ ጥሬ ምናምን እያለች ስትል አረ እንደዛ ማለቱ አይደለም ምግብ ይፈጫል ወይ ማለት ፈልጋ ነው እንጀራ ምናምን እኔ የምላችሁ አንድ ነገር እስኪ ልዘዛችሁ ምንድን ነው ሄዱና እናታነደረብሻችሁ ወደ ሳሎኑ አምጡት ተያይዘው ሄዱና ምን ነው እናንተ ሁለታችሁ ለምን መጣችሁ እንዴ ሳሎን እንድታጫውተን ብለን ነዋ ምን ቆይ እኔ እንደናንተ ልጅ ነኝ እንዴ? ስራዬን ትቼ ወይ ስራ ፈትቻለሁ እናንተን የማጫውተው ኤቪ እኮ ናት ያለችው? እኮ ሲጀመር እኔ ኤቪ እንደምትልካችሁ በደንብ አውቄ ነበር። ምክንያቱም እናንተ በፍጹም እንደዚህ አይነት ነገር እንደማታደርጉ በደንብ ጠንቅቄ ነው የማውቀው ብሎ አለ። ከዛ ምጥን አረ በፍጹም እንደዚህ እኮ አይደረግም። ምን ሆነሽ ነው ግን ምን ሆነሽ ነው ብላ ስትላት፣ እንዴ እኔ ምን ሆንኩኝ? በቃ ተኛ ለማንኛውም አሁን ቀጥ ብላችሁ ወጡ፣ ብሎ ቀጥ ብለው ሲወጡ ምጥንዬ አንገቷን ደፍታ ስትሄድ እንደ ኧረ ምጥን ተይ አንገትሽን ቃን አርገሽ ሂጂ አይደል እንዲ ያለው ብላለች። እኔ ምልክ አለችው። ውሃዬ በባለፈው እኮ እሺ፣ በባለፈው ምን ተፈጠረ? ማለቴ ናታንን ቅረቢው፣ አንቺ ሂጂ፣ አበረታችሁ ምናምን አለቻት። ቤን እውነትሽ ነው እውነትሽ ነው አዎ እኔ ልሂድና እኔስ ምን ችግር አለው ባጫውተው ምናምን ብዬ ስላት፣ እማዬ ግን በፍጹም አንቺ አይደለሽም መሄድ አለባት ኤቢናት ብላ አለች። እኔ እንጃ፣ እንደዛ ከሆነ ጥሩ። ከዛ ናታን ጥያቄ የፈጠረበት ቆይ፣ እትዬ እኔን እንድትቀርብ እያበረታታቻትና ሞራል እየሰጠቻት መሆኑ ነው። አያያይ፣ ደግሞ እንደዚህ አይነት ነገርማ ማሰብ አስፈላጊ አይደለም። ግን ደግሞ እኮ ልክ ናት ምክንያቱም ውሃ እኔን ለመጀመሪያም ለመጨረሻም ጊዜ ዋሽታኝ የማታውቅም ያየችውንም ነው የምትናገረው። ኦ ምን አይነት ፈተና ነው እያለ በጣም ተገረመ። ሰላምዬ ሰላምዬ ዳጣን ቁጭ አድርጋ እያንዳንዱ ነገር ነገረቻት። እናም እባኪ ሰላምዬ ይሄ ሚስጥር ነው፣ እኔ ራሴን ማቀው። ከተፈጠርኩ ነፍስ ካወቅኩኝ ጀምሮ አዲስ አበባ ነው። እና ቤተሰቦች ቤተሰቦችሽስ? አላውቃቸውም። የእውነቴነው ምልሽ። ማን እንደጣለኝ እንዲሁም ደግሞ ያሳደጉ ግን የጎዳና ልጆች እና አንዲት የሆነች እናት ነበረች። አሁን ላይ ባለ ሱቅ ምናምናት፣ በቃ እነሱነ የማቀው። ከዛ ውጭ ግን ስለራሴ እንኳ ይመርብኝ አይመርብኝ። ኧረ እባክሽ ፆታዬን ራሱ በቅርቡ ነው ያወቅኩት። ወይ ጉ እርዳታ! አንቺ እኮ በጣም ንጹህ ልጅ ነች፣ ግን ታድለሽ የእውነትሽ ነው። እውነት ታድያለሁ ያለው አሁና በጣም ነው የታደርሹው። ከዚህ በላይ ንጹህነት አለ እንዴ? እያለች ተደመመችባት። ውድህ እያ ቤቴ ቤተሰቦቼ፣ የዛሬው ዳጣ ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሼር፣ ኮሜንት ሰብስክራይብ እያደረጋል